አንድ አይነት እንዳለ ፎዚ ፎዚ ፎዚ አይደለም። አንደኛ ቤተሰብ ቅበር ሁለተኛው ነው አምን እንዴ ምን አሁን ሳይገባ ይቀርቶ ኒፕሲ አራተኛ ልጨምርልህ የመጨረሻ አትገግም። እዚህ ጋር የተጫወተ ነው ጊፍት ሪስፔክት አራተኛ ልጨምርልህ፣ ችግር የለም ፎዚ አራተኛ ቅጣት መዘዘፊያ ውስጥ አፈር ዱቄት፣ ኮልጌት ሳር አድርገህበት እላይ እላይ ደፋው። ጨርሻለሁ እደፋለሁ። ይጠላኛል ትጠላኛለህ። እኔ ናሆም መውደድ የሆነ አቆማለሁ እና ይቅር፣ ይቅር አንተ ናሆም ነው እኔ ጊዜ ነው ያለው መጠበኝ። አይ ይሄ መጥላት አይደለም ፎዚዬ፣ መጥላት አንቺን ባቶኝ ሌላ ሴትን ብትሆን

አትቀጣ በጣም እኔ እንደዚህ አልጠበኩም። ናሆም ፎንቲ አሁን ነው ያወኩት። አዎ የምር እንደዚህ ይሄን ያህል በእውነት ይሄን ያህል መሆኑ እና ለመሆኑ ሳይሆን በቃ ችግር የለውም ችግር የለውም በሎች እንዲ አትጥላኝ።

አየምረ ይደበላልአች ላ ን ቀልዷ እንኳ አይደለም። የምሯን ነቅላ ሙሉ ነቅላ ወጣች። ምን ያስቃል? በምን ይካሳት ነው አሁን? ዋናው ነገር ማውራት ያለበት አይ፣ ባይ ዘ ዌይ ትክክለኛ ነገር ነው ያደረኩት። በጣም ትክክለኛ ነገር ነው ያደረኩት። በቃ ነገ ሀቢባ ቤት ትፈታል፣ ነገሩ ይፈታል። ነጋ ቢዋ ቤት በቃ ተጠራላችሁ ነው። ሸዋይ ነኝ በጣም ነኝ ሸዋይ ነኝ። አይ ሰዎች ኮሜንት ኮሜንት እንትን ነው አንደርስታንድ ማድረግ ያለብን ጋይዝ። ነገ እናንተ ላይቭ ላይ ያላችሁ አንደርስታንድ ታደርጋለች። ነገ ሪከርድ ግን ያላየው ላይቭን ያላየው ሰው ነው እና የመሳደቡ ሳይሆን አንደርስታንድ አድርጉት እሱንም። እሺ ጋይዝ ነገር እንጮታለን ማለት ጋይዝ መረዳት ያለባችሁ ነገ የሚያዩ ቫይራል ሲወጣ ቪዲዮ ያላየ ላይፍ ያልነበረ ሰው ነው። ያው ታየኝ እኮ ተንበርክኪ የሰርግ ዘፈን እየዘፈንኩ ቀለበት ሳደርግ ምን ነካ? ለኢንተርቴንመንቱ ነው ግን ችግር የለውም። ለሪከርዱ ጥሩ አይደለም እውነት ስ ነው ግን እሳ መሰላት ያው የላይቡ እንትንስላል ነገ፣ በቃ ያለውን ነገር ይፈታል። ካልሆነ ከሁለት ሳምንት በኋላ ትገናኛላችሁ፣ እናገናኛችኋል። የምርግ ሁለት ሳምንት ናሆም፣ የዛኔ በፍቅር በአካል ደግሞ ሶ ስዌት ያሳያት። በቃ እንዴት እንደሚከሳት ነው አሁን የምናወራበት ነው። ይሶኪ ነጋ አቢባ ቤት ሁለት ሰዓት ተቀጥራል። መረዳት ያለባችሁ እቺ ልጅ የምሯን ቢሆን የምሯን እኮ አይደለም እኮ ነው ጌታን፣ የምሯን ነው የምሯን ግን ደግሞ ሶሻል ሚዲያ ላይ አንተ ነህ እዚህ ጋ ያለኸው፣ ብታ እያንዳንዱ ነገር አንተ ነገር ይከርድ ቢወጣ ለአንተ ጥሩ አይደለም። ይሄ የሚቀመጥ ነው፣ ሶሻል ሚዲያ ላይ የሚቀመጥ። አንደርስታንድ። ልክ ነው ያደረከው፣ ዩ አር ራይት። በቃ አንደርስታንድ። የሆነ ራሱ ማለት ነው። ስማ፣ ጁሲ አንድ ሰው የምሯን ነው አለች፣ ልጅ የምሯን ነው የምሯን። ና አፈቀርኩት ነው ፎንቲን የምትለው አለ በውስጥ ማናገር ቻልሽ ናዎሜ፣ እንደዚህ እንደዚህ። አይ ኖ እኔም ደግሞ የማልፈልግ ከሆነ አ አልፈልግም ብዬ እመልሳለሁ። አለቅ ገብቷል። ሚዲያ ላይ መውጣቱ አያስፈልግም። ይሁል ምን አለ አክቲንግ አለው ዲጂታል ዬ ምነካ በደንብ አክቲንግ አለው በደንብ ይህ ለዝና የመጣ ነገር እኮ ነው። እኛ እናቃለን እኮ ምን ሆነ ነው ስንት ነገር እኮ ይደረጋል። ገባ። ግን እኔ ደግሞ አልፈልግም። አሁን እንደዚ የት ሪከርድ ሆን ተብሎ የሚደረግ ነገር ደግሞ እኔ አልፈልግም። እንዴ ምን ያፈቀረ እንደዚህ ነው ጆሲ ጁሲ፣ ናሆም ፎንቲን አፈቀርኩት ስትል እኮ ነው አስር ሺህ ፎሎወር የጨመረችው ብራዘር። ስለዚህ የተፈለገ ነገር ነው። እኔ ደግሞ ለምን ለሪከርድ እመቻቻለሁ እንጂ እኮ ሰው እኮ አላል። ኧረ እኔ አልፈልግም። እኔ ተእኔ ፍቅረኛ ልኝ እያልኳት ለመታወቅ እኮ ነው። ጌታ ምስክሬ ነው። ስማኝ፣ አንድ ነገር ብቻ እሷ የምትፈልገው ጀስት አግኝታ በቃ በሰላም የሆነ ሰላምታ ጠረኔን አሽታኝ ምናምን ነገር ጠርከ ጠረኔን አክፎ ማደር ናንዬ

አሁን እኮ በቃ ኮማ ይመስል ነገር፣ ይህን ያህል ትጠላኛለህ ምናምን ብላ ምንድነው? ይኮ መጥላት እኮ አይደለም ዋጤ ከነማ ነው።

ጻፈችልኝ በውስጥ ያኔ ከላይፍ ከወጣን በኋላ ጆሲ የምር ታገናኘኛለህ? አለችኝ። ከዛ ፎዚዬ ሰሞኑን ሰው የራሱ ፕሮግራም ይኖረዋል፣ አሳያችኋለሁ ቴክስቱን። ሰው ፕሮግራም ይኖረዋል፣ ግን አመቻችቼ እኔም ሰሞኑን ቢዚ ነኝ፣ አመቻችቼ እስኪ እንሞክራለን አልኳት። ከዛ እሺ አለ። በሶስተኛው ቀን ጆሲ አሁንስ አለችኝ። ከዛ ፎዚ፣ እስኪ ቆይ አንዴ አወረዋለሁ እሞክራለሁ አልኳት። ከዛ ሁለት ቀን በኋላ ቪዲዮ ሰራች። ጆሴን ማገናኝሻለሁ አል አላገናኘኝም፣ እስቲፈን ማገናኝሻለሁ አል አላገናኘኝም አለች። ከዛ ስልክሽን ስራ ልታገናኘኝ ነው አለች በጣም ኤክሳይትድ ሆና። እውነቴን እኮ ስለሆነ ነው እኔ ፍራይዴ፣ አታምኑኛ። አረ ማምኩሽ ነው እርግጠኛና ዘይትነሽ ብዬ ለማረጋገጥ ስልክሽን አልኳ፣ ላከች፣ ስልኳት፣ ደወልኩላ ተሙዝ ወሬ ቀስ ይችላል፣ ወሬ ይተገኝ እንዴ? ናሙ አለችኝ። በስልክ አወራን። ፎዚ እንዲህ እንዲህ የምሬን ነው እኮ ሶሻል ሚዲያ ላይ የሆነ ነገር ታውቂያለሽ፣ ለአንቺም ለወደፊት ላይፍሽ አልኳት። እኔ የምሬን ነው አለች ናሙ። እንግዲህ ከዚህ በላይ ምን አለ? እሩ እሩዬ የኔ ቆንጆ ዌልካም። ሳቅሽ ሁላ እኮ ምን ይታባ። በቃ ሰላም እደሩ።